እኔም ቅጣቴን ተቀጥቻለሁ እኔም ቅጣቴን ተቀጥቻለሁ። አስራ አምስት ሺህ ቀርብ ሳሊንበርስ ነው ያልኩት፣ ከርሻኝ አሁን ደግሞ ኮይን የለኝም። ሲኖረኝ ነው የምሰጥ። አልወልድም የለኝም። ኮይን የነበረኝ አንበሳ ኮይኑ መጥቼ ሰጠሁክ። ከሌለኝ አልወልድም ከሌለኝ አልወልድም። መጥፎነትን ስላልፈለግ ነው እንጂ መሆን አቅቶ ነገር ከአንቺ በላይ ድራማ መስራት ስማርት ነው።

በጣም ያውም የተካንበት ነው ያደኩበት ነው አረ ህዝብ ያስተማርኩበት ነው ያውም ፕሮፌሽናል ትክክለኛ ሰው ጋር አይደለም ድራማ እየሰራሽ ያለች ገባሽ አንቺ ስለበለጥሽ አንቺ ስለምትበልጭኝ አንቺ የሆነ ከሰው እየተለየሽ ምናምን ስለሆሻ ሴት ነሽ ብዬ ነው እያከበርኩሽ ያለው ትላንትና ወንድሟ ሆነ ዛሬ በኮይን የተነሳ በተራ ነገር የተነሳ ተጣሉ እንደዚህ እንደዚህ ምናምን ተብሎ

ቢኖረኝ ማርያምን ወጥቼ ሰጠው ነበር። ስለሌለኝ ነው የለኝም እኮ ወይ

የሆነ ጉዳይ አውጥቸዋለሁ እኔ። ስለሌለኝ ነው በኢትዮጵያ ካስ ስለሚያስፈልገኝ አውጥቸዋለሁ። ቢኖረኝ ምን ችግራሉ? አይደለም፣ አስራ አምስት ሺህ አሁን የሰራው የተሰጠኝ አንበሳና ይሄ ፕሌኖቹ ምናምን ስልሳ ሺህ ነው። ስልሳ አምስት ሺህ ኮይን ነበር የተሰጠኝ። ዘግቼ እጅ ሰጠሁት። ሰላሳ ሺህ ኮይን ስሰጠው እኔ አንድ አንበሳ ሰጥ የሁለት አንበሳ ነው ከ

ችግር የለም። ተጫውቼ ስወጣ መጥቻ ይሰጣል። አስራአምስት ሺ ከሰጡኝ፣ አይ ምንም ያናንቀን ነገር የለም። ከሌላው ሰው ጋር እጫወታለሁ። ችግር የለም። ተጫውቼ ስወጣ መጥቻ ይሰጣል። አስራአምስት ሺ አለብሽ። ምን ሆነው? አይ እኔ ሳላውቀው የጎዳሁሽ ነገር አለ የበደልኩሽ ነገር አለ? እስኪ አስቢ ወደኋላ ተመልሰሽ። ችግር የለም

ለማንም እኔ በጣም ጌመር ላሉ ለሆኑ ሰዎች እንጂ ወይ ጌም አብሬ ወይ ደግሞ የሆነ እልክ ይዞ የሆነ ሰው ተበድሎ ከመሰለኝ ሜ የራሴ አካሄዳለሁ እንደዛ ልእንደዛ ለእንደዛ አይነት ሰዎች ናቸው ብቻ ሪል ጌም የምጫወተው እንጂ ሌላው ሙድ እያስኩኝ፣ ጊፍት ጋላሪ ከሳምንት እስከ ሳምንት ጊፍት ምናምን ምን አለኝ ችግር የለ፣ አልሐምዱሊላህ ግን በጣም እየገረመኝ ያለው ያ ሳይሆን

ማለት አላናደደኝም፣ ችግር የለውም። ማሜ ከጠፋሁ ሰው በቃ ወጣሁ፣ ችግር የለውም። ከሌላ ሰው ጋር ተጫወታ። አይን ያል በቃ ችግር የለውም። ከሌላ ሰው እያወራሁ ያለሁት አሁን

ለማንኛውም በአንድ አባባል ልቋጨልሽ። እርግብ ሆነ ገብተህ እባብ ሆነ ቱጣ ያሸጠ የመጽሐፍ ቅዱስ ቃል ይመስለኛል። እሱ ለአንተ ነው። እሱ ለአንተ እሱ ለአንተ ነው መስሎክ

ይመስላል። ሁሉ ነገር ይመስላል። ሕይወት ፈጣሪ አንድ እድል ነው የሚሰጥክ። ያን እድል ውስጥ ከመልሰ ተመልሰ ማግኘት በጣም ከባድ ነው። አታገኘው። ደግሞ ጦሮንቶስ ጥግ ጥጉ ላይ አለልህ። ጦሮንቶስ ጥግ ጥጉ ላይ አለልህ። ሂድና መጽሐፍ ቅዱስ አንብብ።

ይሄ ጌም ስለሆነ አ እኔም እኮ የራሴ ክብር አለ። ሁሉም ሰው ተግባባ። ሁሉም ሰው የራሱ ክብር አለ እንጂ እዛ ገብተኛ አደለው መግደ አደለው ከሌላ ፕላኔት የመጣው ሰው አደለ። ይሄ አርት ስለሆነ ይሄ ጌም ስለሆነ ስቀጣ ለምን እንደምቀጣ ታውቃላችኋል? ስለተሸነፍኩ ነው። በቃ ኖርማል እንጂ የራሴ ክብር ያልጣው

ወይ ምናምን አለም። ልጅ የማሳድግ ሰው ነኝ፣ ቤቴን የማስተዳደር ሰው ነኝ፣ ጤነኛ ሰው ነኝ። ምንድን ነው ለዚህ የሚያናልቀው? የሚገርም ነው።

እና ድርኬ ነው ማሜ ይቅርታን ቀጣለሁ። አስራ አስራአምስት ሹም በኋላ አንተ እኔ እየተረዶ ለእኔ ለምን አትረዳኝም ብዬ ነው

የተረዳው ከአንተ ለምን አትረዳኝም? እኔ ባለፈው ተረድቼ ካልነበረ ወይ አንተ ለምን አትረዳኝም? እኔ ይሄ ነገር ያጣላናል፣ ተራ ነገር ያጣላናል ወይ ብዬ ተበሳጭቼ ነው። እንደዛ ለምን በቃ ሊቀጡልኝም ሲሉ ታው ምናምን ያልኩት እንዴት እኔ እናንተ አስራ አምስት ሺ ኮይን ያጣላናል ብዬ ነው።

ቢኮዝ እኔ እናንተ ብዙ ነገር አሳልፈናል፣ እንጫወታለን ምናምን፣ ሰው ጨዋታችንን ይወዷል ምናምን። በዚህ ነገር እንትን አስራ አምስት ሺህ ባለፈው እኔ ተቀታ፣ አንተ ሰዓት ትቀጣ ስትወጣ፣ ግን እኔ ግን ምንም አላልኩ። አንተ ለምን እንዴት እንደዚህ ትላለህ? እኔ የአንተ ጊዜ ምን አልኩኝና ነው በቃ ብዬ ስሜታዊ ሆኜ ነው።

አየሁ አኮዳ አንድ ምን እንደሚለኝ። በስነ ስርዓትም እያናገርኩት ይሁት ጋይስ ታዘቡት፣ እዩት። ማለትስታኝው አንተን አክብሬ ይኸው አንተን አክብሬ እንደዚህ ብየው፣ ይኸውልህ የሚመልስልኝ ይመልስ። ታዘቡ፣ ህዝቡ ህዝቡ፣ ወይ ታዘቡ፣ ታዘቡ፣ ንገረኝ። እሺ በል ይሄ ሰማሁ ነው፣ ታዘቡት

ይሄና እናንተ ይሄ ነገር እንትን አይለንም። ስላናደድከኝ ነው ቅድም ስሜታዊ ሆንኩ። ቢኮዝ አንተ ባለፈው ዩኒቨርሲቲ ስትቀጣ ቅጣቱን ቅጣቱን እያሉ ፖስቱን ላአርግታውት ነው ቅጠት ከወይን የለኝም በቃ በአካውንት ልቀጣ ሲለኝ እሽ ብዬ ተቀጥቼ እሺ ብዬው እሱ እንዴት አይረዳኝም የለኝም ብዬው እንዴት አይረዳኝም ብዬ እንትን እያልኩኝ በዛ ስሜታዊ ሆኜ ነው የተናገርኩህ አልኩህ። በማላችን እኔ ጋም አንተ ጋም ሰው ገስት ገብቶ ተናገር አደለን እነሱን አክብረን ደግሞ

ሰው ማክበር አለብን። የሚመለከተን ሰው ነው። እነሱ ማክበር አለብን አይደለ? ሰው አክብሬ መጣውና እንደዚህ ሳናግርም ምን አይነት መልስ ነው የምሰጠኝ?